ልጆች በእነዚህ የፍራፍሬ ቶዎች ሲጫወቱ ምን አይነት እስኪል ያዳብራሉ መሰላችሁ? አንደኛ ሶርቲንግ ና ካታጎራይዝ ማድረግ ነገሮችን በከለራቸው በሳይዛቸው በቅርጻቸው እንዲሁም በአይነታቸው ለያይተው ማስቀመጥን ይማራሉ። ሁለተኛ ለፋይን ሞተር ስኪል እያነሱ እየገጣጠሙ እየቆረጡ በሚጫወቱበት ሰዓት ነገሮችን ማኒፕሌት ማድረግ እንዲችሉ በእጆቻቸው ነገሮችን ማከናወን እንዲችሉ እንዲሁም ደግሞ ሃንድ አይ ኮኦርዲኔሽን ወይንም ደግሞ የእጅና የአይን ግንኙነታቸውን ለማሳደግ ይረዳቸዋል። ሶስተኛ፣ ደግሞ ከኛ ጋር ሊሆን ይችላል፣ በተለይ ደግሞ ከእኩዮቻቸው ጋር የሚጫወቱበትን ኢንቫይሮንመንት ከፈ ከተፈጠርን ቋንቋቸውን እንዲያድግ የፍሩቶችን ስም ከለር እንዲያውቁ ጓደኛ መመስረት ሼር ማድረግ ፕሪቴንድ አድርጎ መጫወትን እንዲሁም ደግሞ ማህበራዊ ግንኙነታቸውን እንዲያድግ ይረዳቸዋል። ታዲያ በዚህ እንዲጫወቱ ስናደርግ ሁሉንም ፍሩት በአንድ ሰተናቸው እንዳናወሳስብባቸው መጀመሪያ አንድ ፍሩት ብቻ ሰተን ማች ማድረግ እንዲችሉ እናደርጋለን። ከዛ እንደዚህ ቀስ በቀስ ቁጥሩን እያጨመር እንደዚህ ፍሩቶችን ሁሉ እንደረድርና እያንዳንዱን ፍሩት አንድ በአንድ እንዲያመሳስሉ እናደርጋለን። መጨረሻ ላይ ደግሞ ሁሉንም አንድ ላይ ቀላቅለን አድርገን እንዲያመሳስሉ ማድረግ እንችላለን ማለት ነው። በዚህ መልኩ ኮግኒቲቭ ስኪል ወይንም ደግሞ የአእምሮ ብቃታቸውም ላይ መስራት እንችላለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።